ሁለት ኮምፒውተር ሞኒተር እንደዚህ በአንድ ለመጠቀም ከፈለጋችሁ መጀመሪያ ሲስተም ዩኒታችሁ ኤችዲኤምአይ እና ቪጂኤ ፖርት መኖሩን አረጋግጡ። ከዛ ኤችዲኤምአይ ኬብሉን አንዱ ስክሪን ላይ ቪጂኤ ኬብሉን ደግሞ ሌላኛው ላይ ኮኔክት አድርጉ። በዚህ መሰረት ስክሪናችሁን ሰፋ አድርጋችሁ ፏ ማለት ትችላላችሁ። በአጋጣሚ የላፕቶፕ ሽ ተችፓድ ወይም ማውዝ አልሰራ ካለሽ ዊንዶውስ ፕላስቲክ ከተጫንሽ ታስክ ባር ላይ ያሉ ፕሮግራሞችን እንደዚህ ያስመረጥሻል ከዛ ኢንተር በመንካት መክፈት ይችላል። የስልካችሁን ካሜራ ለኮምፒውተራችሁ እንደ ዌብ ካም ልክ እንደዚህ መጠቀም ከፈለጋችሁ መጀመሪያ ስልካችሁን በዋይፋይ ወይም በኬብል ከኮምፒውተራችሁ ጋር አገናኙ። ከዛም ኢሬን የስልክና የኮምፒውተር አፕሊኬሽን ከቴሌግራም ቻናል ላይ አወርዱና ኢንስቶል አድርጉ። ሁለቱንም ስትከፍቱት በራሱ ኮኔክት ይሆናል። ከዛ በኋላ ሰልፊ ስቲክ ወር ትራይፓድ ካላችሁ ስልካችሁን እሱ ጋር አድርጋችሁ የሚመች ቦታ ካስቀመጣችሁ በኋላ ፏ ማለት ነው። ለዙም ሚቲንግ፣ ለዩትዩብ ቱቶሪያል፣ ለኦንላይን ክላስ ምናምን ይጠቅማቸዋል። ሞክሩት። ይመቻችሁ። ፒስ በዚህ የዩኤስቢ ኬብል ኢንተርኔት እንዴት ከስልካችሁ ወደ ኮምፒውተራችሁ ሼር እንደምታደርጉ ላሳያችሁ። ዳታ ወይም ዋይፋይ ስልካችሁ ላይ ካበራችሁ በኋላ ኬብላችሁን ከኮምፒውተራችሁ ጋር አገናኙ። ከዛም የስልካችሁን ሴቲንግ ከፍታችሁ የዩኤስቢ ቴዘርንግ የሚለውን ኦን አድርጉት። ነገር ግን እንደየስልኩ ሞዴል የተለያየ ስቴፕ ስላለው ቀላሉ መንገድ የሴቲንግ ሰርች ባር ላይ ገብታችሁ ቴዘርንግ ብላችሁ ጻፉና ሞባይል ሆትስፖትን ቴዘርንግ የሚለውን ከፍታችሁ ኦን አድርጉት። ኮምፒውተራችሁ የተወሰነ አይደንቲፋይ ካለ በኋላ ኮኔክትድ ይሆናል። ኢንጂነሪንግ ተማሪዎች ከሆናችሁ እንደዚህ አይነት ረጃጅም ፎርሙላዎችን ወርድ ላይ ለመጻፍ እንዴት እንደሚያዝግ ታቁታላችሁ። ነገር ግን ብዙ ሰው የማያስተውለውና የማይጠቀምበት የዊንዶውስ ማት ኢንፑት ፓነል አሳያችሁ። እዚህ ጋር ስታርት በተን ላይ ከመጣችሁ በኋላ ሰርች ባሮ ላይ ማት ኢንፑት ብላችሁ ሰርች ታደርጉና ራይት ክሊክ አድርጋችሁ ፒንቱ ታስክባር ትሉታላችሁ። ከዛም ከታስክ ባሮ ላይ እየከፈታችሁ በመወዝከር ስራችሁ የፈልጋችሁትን ፎርሙላ ትጽፉና ኢንሰርት ስትሉት ወርድ ፋይሉ ላይ ቁጭ ያደርግላችኋል። ደስ የሚለው ነገር ራሱ ወርድ ፋይሉ ላይ ኢዲት ማድረግ ትችላላችሁ። ሌላ የረሳሁት ነገር ማንኛውም ጥያቄ ካላችሁ ፎሎ ካደርጋችሁኝ በኋላ ኮሜንት ላይ ጥያቄያችሁን አስቀምጡልኝ በሻርኩት መጠን ለመመለስ እሞክራለሁ Capture screenshot on Windows 10. ዊንዶቴ ላይ ሪስቶር ፖይንት እንዴት ክሬት እንደምታደርጉ ላሳያችሁና ምን ጥቅም እንዳለው መጨረሻ ላይ ነግራችኋል። መጀመሪያ ዚስ ፒሲ የሚለው ጋር ራይት ክሊክ አድርጉና ፕሮፐርቲስ ክፈቱ። ከዛ አድቫንስድ ሲስተም ሴቲንግ የሚለውን ክሊክ ስታደርጉ ትንሽ ዊንዶ ትከፈታለች። ሲስተም ፕሮቴክሽን የሚለውን ክሊክ አድርጋችሁ እዚህ መጨረሻ ላይ ክሬት ብላችሁ ስም ትሰጡትና ትጨርሳላችሁ። ዛሬ ኮምፒውተራችሁ ጤነኛ ነው እንበልና ሪስቶር ፖይንት ክሬት አደረጋችሁ። ከዛሬ በኋላ ባሉት ቀናት ኮምፒውተራችሁ በቫይረስ ቢጠቃ ወይም ደግሞ የተለያዩ የሶፍትዌር ችግሮች ቢያጋጥሙት ዛሬ ወደነበረበት ቀን ሪስቶር ፖይንት መመለስ ትችላላችሁ ማለት ነው። ወደ ሪስቶር ፖይንት ለመመለስ በተመሳሳይ ስቴፕ ከመጣችሁ በኋላ እዚህ ጋር ሲስተም ሪስቶር የሚለውን ትነካላችሁ። ኔክስት በሉ። ከዛ የፈጠራችኋቸው ሪስቶር ፖይንቶች ከነቀናቸው ተደርድሮ ታገኛላችሁ። አንዱ ሪስቶር ፖይንት ከመረጣችሁ በኋላ ኔክስት ስትሉት ኮምፒውተራችሁ ሪስታርት አድርጎ ወደዛ ሪስቶር ፖይንት ወደነበረበት ሁኔታ ይመለሳል። ፒዲኤፍ ፋይል እንደ ወርድ ፋይል ኤዲት ለማድረግ ወይም በፓስወርድ ለመቆለፍ እንዲያደርጉ ፒዲኤፍ እስካን ዶት ኮም ላይ ከገባችሁ በኋላ ፍሪ ኦንላይን የሚለውን ክሊክ አድርጋችሁ ትከፍቱትና ፒዲኤፍ ፋይላችሁን አፕሎድ ታደርጋላችሁ። ከዛም እንደተመቻችሁ ሪ ኤዲት ማድረግ ትችላላችሁ። ቴክስት መጻፍ ሊሆን ይችላል፣ ኢሜጅ አድ ማድረግ ወይም ሊንክ ማድረግ ትችላላችሁ። ኤዲቲንግን ከጨረሳችሁ በኋላ ፓስወርድ ፕሮቴክት እንዲሆን ከፈለጋችሁ የቁልፍ ምልክቱን ነክታችሁ የማትረሱትን ፓስወርድ ከሞላችሁ በኋላ ኦኬ ትምታላችሁ። ከጨረሳችሁ እዚጋ መታችሁ ዳውንሎድ ታደርጉታላችሁ። ለመክፈት ብትሞክሩ ፓስወርድ ይጠይቃችኋል። ሞክሩ፣ ይጠቅማችኋል። ብዙ ነገር ስለምሰራ ፎሎ ማድረጋችሁ እንዳትረሱ። ይመቻችሁ። ፒስ